ያፈቀረ ሰው ክብደቱ ስንት ነው ሚዛን ላይ ብታስቀምጡት ስንት ኪሎ ግራም ይመዝናል ስታፈቅርና ሳታፈቅር ክብደትህ የተለያየ ይሆን ማለትም ያፈቀረ ሰው የራሱን ክብደት ብቻ አይደለም ተሸክሞ የሚዞር እስቲ አፍቅራችሁ የምታውቁ ሰዎች ሰብሰብ በሉልኝ ዛሬ ትፈለጋላችሁ ጉዳችሁ ሊነገራችሁ ነው ዛሬ ስለ ፍቅር ስላፈቀራችሁት ሁኔታ አንድ የማታውቁት የሚያስገርም ነገር ልናወራ ነው አፍቅሪ ያውቃለሁ ፍቅር ይዞኛ ቃል በፍቅር ምክንያት አልበላ ልጠጣ ብሎኝ መከራ ይቻለው ለሊቱ አልነጋ ብሎኛል የምትሉ ሰዎች በሙሉ ዛሬ ፍቅርን አንድ ደስ ከሚል መጽሐፍ ላይ ከምወደው አንድ መጽሐፍ ላይ በተለየ መልኩ ፍቅርን ያየበትን አንድ በጣም ወደውን ፐርስፔክቲቭ ከሚያስገርም እይታ ላይ ተነስተን ፍቅርን እንድናየው ያፈቀረ ሰው ክብደቱ ስንት ነው? ከሚል ጥያቄ ብንጀምር አበደንድ፣ ይሄ ልጅ ፍቅርና ክብደት ምን አገናኛቸው ማለታችሁ እንደማይቀር እርግጠኛ ነኝ። የፍቅርስ ኪሎ ክብደቱ ሚዛኑ ስንት ነው ብላችሁ፣ ይሄ ልጅ በቃ መስመር እየሳተ ነው ማለታችሁ አይቀርም። አይ ነው ግን ሳስረዳችሁ፣ በጣም ልትወዱት እንደምችሉ እርግጠኛ ነኝ። የብሩህ ዓለምና ፍልስፍና አንድ ከሚል መጽሐፍ ላይ በጣም የምወደውን አንድ ስለ ፍቅር ያየበትን ፐርስፔክቲቭ ላሳያችሁ ነው። መጽሐፉን ደጋግሚ ከማንበብ የተነሳ በትንትኑም ወታለች፣ ግን መጨረሻ ላይ ያለችዋን አንድ ሀሳብ እንድናወራበት ነው። እንግዲህ ስለ ፍቅር ሲነሳ ብዙዎች ስለ ፍቅር ብዙ ብለዋል። ኦብቪየስሊ አደለ፣ ፀሐፊዎች፣ ደራሲዎች፣ ገጣሚዎች፣ ሰዓሊዎች፣ አርቲስቶች፣ ዘፋኞች ሁሉም ላፈቀረው ምን ላለው ፍቅርን በተለያየ ፐርስፔክቲቭ በተለያየ መንገድ ገልጸውታል። ስለ ፍቅር ብዙ ብለዋል። ፍቅርን ከአንድ ለየት ካለመልኩ የተመለከተው አንድ ሰው አለ፣ ግን እሱም ብሩህ ዓለምነህ ነው። ፍልስፍና አንድ የሚለው መጽሐፉ ላይ ፍቅርን ከፊዚክስ አንፃር ያየው ማነው ነው ብሎ ይጠይቀናል። የፍቅርና የቦታ የጊዜ አውታር፣ ፍቅርና ፊዚክስን እስቲ አንድ ላይ አጣምረን እንየውና፣ የፍቅርን ኪሎ፣ የፍቅርን ሚዛን እንመዝ ነው ይለናል ብሩህ ዓለምነህ። ሲጀምርም እንዲህ ይለናል። እጅግ አስደናቂ እጅግ መሳጭና ረቂቅ የሆነ ሳይንሳዊ ፍልስፍና ጋር ልወስዳችሁ ነው። ከዚህ በፊት ፈጽሞ አስባችሁት አታውቁም። ሆኖም ግን በውስጣችሁ ኖሯል፣ ህግጋቱን አክብራችሁ ተመላልሳችኋል። ክስተቱ እያንዳንዳችሁን ገጣሚ፣ ሰዓሊ፣ የውበት አድናቂ አድርጓችኋል። አንዳንዶቻችሁ ደግሞ የስቃያችሁ መነሻም ሆኖ አሳልፋችሁታል። ለብዙዎቻችሁ ግን የትዳራችሁ መሰረት ሆኗል። ይዘቱን ስትቀይሩት ደግሞ መንፈሳዊ አድርጓቸዋል። ፍቅር ፍቅር ስለ ዓለም ያለንን ሸውራራ አመለካከት የምንቀይርበት መነፅር ነው ይለን እና ፍቅርን ታዲያ ከአንድ ከተለየ ፐርስፔክቲቭ እንዩ ይለናል። እሱም ከምንድን ነው? ፍቅርን ከአንስታይን የሪላቲቪቲ ቲዎሪ አንፃራዊነት እሳቤ ጋር ተይዞ ከዛ ካልኩሌሽን አንፃር እንዩ ይለናል። እንግዲህ እዚህ ጋር ትንሽ ገባ ብሎ ማየት ያስፈልጋል ደስ ወደሚለው መስመር ከመግባታችን በፊት ለመግባባት ለመረዳት ያክል አንስታይን አንፃሬነት ሳቢው ላይ የነገረን አንድ ነገር አለ እሱ ምንድን ነው ስሞል አማውንት ኦፍ ማስ ትንሽ የሆነ ቁስ አካል ወደ ብዛት ወዳለው ኃይልነት መቀየር እንደሚችል ነግሮ ነበረ ማለት ነው አንስታይን አይደል ካልኩሌሽኑ ላይ ትንሽ የሆነች ማስን ትንሽ የሆነች ቁስ አካልን ወደ ብዛት ወዳለው ኃይልነት ኢነርጂነት መቀየር እንደሚቻል አስረድቶ ነበረ። ለምሳሌ ያክል ይህንን ለማስረዳት ያክል አሁን ለምሳሌ የእጅ ባትሪ ስናበራ የእጅ ባትሪ የምናበራው የእጅ ባትሪ ውስጡ ትንሽዬ ባትሪን ገዝተን አስገብተንበት ነው አደለ? ያቺ ትንሽ ባትሪ ውስጥ ያለው የቁሳ አካል ኢነርጂ ወደ የእጅ ብርሃን የእጅ መብራትነት ተቀይሮ ወደ ብርሃንነት ተቀይሮ ያቺ ትንሽዬ ማስ ቁሳ አካል የያዘችው ኃይል ኮንቨርት አድርጎ ተቀይሮ የብርሃንን ለረጅም ጊዜ ብርሃንን ያመነጭልናል። ያ ማለትም ያ ቁሳ አካል ባትሪው የያዘው ግስፈት የያዘው ክብደት ወደ ኢነርጂነት ወደ ኃይልነት ተቀይሮ ለረጅም ሰዓታት ብርሃንን እያመነጨልን ይቆያል ማለት ነው። እዚህ ጋር አንድ ጥያቄ እንድንጠይቅ ያደርገናል። ወደ ኃይልነት ከተቀየረ በኋላ ያ ግስፈት ወደ ኃይልነት ከተቀየረ በኋላ ያ ባትሪ ወደ ብርሃንነት ከተቀየረ በኋላ ባትሪ ያለ የነበረው ግዝፈት ወዴት ይገባል? ኦልሬዲ ወደ ኢነርጂነት ወደ ኃይልነት ተቀይሯል አይደለ? ሶ ግዝፈት አይኖረውም ነው መልሶ። አይደለም የሆነው ኢነርጂ ወደ ኢነርጂነት ተቀይሯል። ቁስ አካል እያለ ነው ግዝፈት የነበረው እንጂ ኢነርጂ ከሆነ በኋላ ግዝፈት አይኖረውም ወደሚል እሳቤ ነው ልንመጣ የምንችለው። ምክንያቱም ብርሃን ግስፈት ይኖረዋል ብለን ልናስብ አንችልም አይደለም ነገር ግን አነስታይን ነገር ዓለማችንን ድብልቅልቁን ያወጣው ይሄንን አስገራሚ እውነታ ነግሮን ነው እሱ ምንድን ያለው ኢነርጂ ሀዝማስ አለን። ሀይል በራሱ ክብደት አለው ሀይል ራሱ በራሱ ክብደት ያለው ነገር ነው ቁስ አካል ብቻ ሳይሆን ባትሪው ብቻ ሳይሆን የብርሃን ምንጩም ብርሃንም በራሱ ክብደት ያለው ነገር ነው ማንኛውም ኢነርጂ እና ማስ ኢነርጂ እና ማስ በተለያየ ፎርም ኤግዚስት አደረጉ እንጂ የተለዩ ነገሮች አይደሉም። የተቀመጡበት ፎርማቸውን የተለየው እንጂ ያኛው ባትሪ እየነበረ የነበረው ቁስ አካል እንደሚመዝነው ማስ እንዳለው ክብደት እንዳለው ሁሉ ኢነርጂ ሲሆንም ወደ ኢነርጂነት ከተቀየረ በኋላ ክብደት እንዳለው ያስረዳም ማለት ነው። ኢነርጂ ሀዝ ማስ አለም ማለት ነው፣ አንስታይን የሚያስገርመን ከቲዎሮቹ በጣም ከሚያስገርሙ ቲዎሮቹ መካከል አንደኛው ይሄ ነው። ኢነርጂ ሀዝማስ ያለን ነገር ነው። ምክንያቱም ኢነርጂ ሀዝማስ ካለን ሁሉም ኃይል ክብደት አለው ማለት ነው። ማለትም ስታዝኑ፣ ስትደሰቱ፣ ስትከፉ፣ ምን ስትሉ የምታወጡት ኃይል በሙሉ ክብደት ሊኖረው ነው ማለት ነው። ይሄ ታዲያ ብዙ ነገሮችን የሚቀይር ነው። ብዙ ሳቢዎችን ይቀይራል። ከእሱ ከአንስታይን መምጣት በፊት በዚህ መልኩ አልነበረም የምንረዳው። ኤነርጂ ክብደት እንዳለው አንረዳም ነበረ። ሶ ከዚህ ኤነርጂ ሀዝ ማስ ከሚለው የአንስታይን ካልኩሌሽን ላይ ተነስተን አንድ ጥያቄ እንድንጠይቅ ያደርገናል። እሱም ብሩህ ዓለምነህ እዚህ ፍልስፍና አንድ መጽሐፉ ላይ ገዝታችሁ እንድታነቡት ሰጀስት አድርጋለሁ። በዚህ መልኩ ጥያቄውን ይጀምረዋል። እስኪ ከዚህ ጀምር። ያፈቀረ ሰው ክብደቱ ስንት ነው? ሚዛን ላይ ብታስቀምጡት ስንት ኪሎግራም ይመዝናል? ስታፈቅርና ሳታፈቅር ክብደትህ የተለያየ ይሆን? በሌላ አነጋገር ፍቅር ክብደቱ ስንት ነው? ነው ወይስ ፍቅር ክብደት የለውም? ምንድን ነው ታዲያ? አራት መቶ ፍቅር ሶስት መቶ ትዝታ? ግን እኮ የማይጨበጠውና የማይደሰሰው ኢነርጂ ክብደት እንዳለው ብንደነግጥም አንስታይን ይነግሮናል። ኢነርጂ አጽማስ ስለዚህም ፍቅር ክብደት ይኖረው ይሆናል። ማን ያውቃል? እንግዲውም እንቅልፍ ራሱ ክብደት ሳይኖረው አይቀርም። እና ምን አላችሁ፣ ያፈቀረ ሰው ክብደቱ ስንት ነው? የራሱና የፍቅረኛውን ክብደት ድምር ነው እንዳትሉ፣ ፍቅረኛው ግዝፈቷን አታ ትዝታ ብቻ ሆናለች። ክብደቱ የሰውየው የራሱ ብቻ ነው እንዳትሉ ደግሞ ፍቅረኛው ልብ ውስጥ ሆና ከቦታ ቦታ ትዘዋወራለች። አንዳንድ ያነሳቸውን ከመጽሐፍ ውስጥ እንደዚህ ነጥቦችን አንስተን እናወራባቸዋለን። እዚህ ላይ ለመጨመር ያክል እስካሁን ይላለ ሾ እስካሁን መንገደኛን የሚያጓጉዝ ሁሉ ሰዎች በሌላ ሰው ልብ ውስጥ ተደብቀው እንደሚጓዙ አልደረሱበትም ል እዚህ ጋር ታዲያ አንድ ጥያቄ እንድናነሳ ያደርገናል። ያልኳችሁ ይህን ነው፣ ብሮ አለምነ መጽሐፉ ላይ ገጽ 186 ላይ ያነሳው ጥያቄ ነው፣ ያፈቀረ ሰው ክብደቱ ስንት ነው? ቢኮዝ ፍቅር የኬሚካል ሪያክሽን ነው። በአእምሯችን ውስጥ የሚፈጠር የኬሚካል ሪያክሽን ውጤት ነው። ማለትም ፍቅር በራሱ ኃይል ኢነርጂ ላይክ ማስ የለውም። ፍቅር የሚለው ኮንሰፕቱ በራሱ አይደለም ማስ ክብደትን የሚፈጥረው። ነገር ግን እኛ ስናፍቅር ነው የኛ የፍቅር ስሜት ነው ኢነርጂ የሚሆነው አደለ? እንግዲህ ፍቅር የኬሚካል ሪያክሽን ነው፣ አእምሯችን ውስጥ የሚፈጠር የብሬን የኢነርጂ ፕሮሰስ ነው አደለ? የኬሚካል ሪያክሽን ፕሮሰስ ነው እኛ የምናደርገው ይሄ ኬሚካል ሪያክሽን አእምሯችን ውስጥ የሚፈጠረው ኬሚካል ሪያክሽን ወደ ኃይልነት ይቀየራል። ባፈቀርን ሰዓት አእምሯችን ውስጥ የሚፈጠረው የኃይል ውጤት፣ የምናመነጨው ኢነርጂ ወደ ኃይልነት ይቀየራል። ያኔ ያ ኃይል ደግሞ አንስታይን እንደነገረን በራሱ ክብደት ይኖረዋል ማለት ነው። ዛት ሚንስ ባፈቀርን ቁጥር አእምሯችን ውስጥ ያፈቀርነው ሰው በክብደት መልኩ ኤግዚስት የማድረግ አቅም እንዳለው ያሳየናል ማለት ነው። ይህ በጣም ነው የሚያስገርም ነው አይደለ? በሀሳብ ደረጃ ብቻ ሳይሆን ኢንፋክት በፕሪንሲፕል ደረጃ በፕራክቲካሊ ካልኩሌት ተደርጎ ሚዛኑን መመዘን የሚቻልበት እስካሁን ድረስ የተደረሰበት ነገር ባይኖሩም፣ ግን ፕራክቲካሊ እንደሚያስረዳው ከሆነ በጣም ጥንጥዬ በሆነ ደረጃ እጅግ ቬሪ ታይኒ በሚባል ደረጃ የምናመነጨው ኃይል የምናመነጨው የፍቅር ስሜት የፍቅር ኃይል በራሱ ክብደትን እንደሚይዝ በራሱ ክብደትን እንደሚይዝ ነው የሚያስረዳ እና ይሄ እንግዲህ ታዲያ ወደ ጠለቅ ያለ ሀሳብ ስንወስደው አንድ ያፈቀረ ሰውና ያላፈቀረ ሰው ክብደታቸው እኩል አይደለም ወደሚል ሳቢ ይወስደናል ማለት ነው። ሳታፈቅሩ በፊት የነበራችሁት እናንተና ስታፈቅሩ ያላችሁት እናንተ ክብደታችሁ ይለያያል ማለት ነው። እጅግ ጥንጥዬ በሆነ ደረጃም ግን በፊዚክስ ፕሪንሲፕል ደረጃ ደስ የሚል ፕሪንሲፕል ስለሆነ ነው ደረጃ የእናንተ ክብደት ላይ በዜሮ ዜሮ ዜሮ ዜሮ ዜሮ ነጥብ አንድ ደረጃ የሚሆን በየትኛውም ደረጃ የእናንተ ክብደት ላይ ክብደትን የመጨመር አቅም ይኖረዋል ማለት ነው። ዳት ሚንስ ስታፈቅሩ ክብደታችሁ ይጨምራል። ስታፈቅሩ ሳታፈቅሩ የነበራችሁት እናንተ ሳትሆኑ ያፈቀራችሁትን ሰው ባፈቀራችሁበት ልክ ደረጃ እናንተ ውስጥም ክብደት የመፍጠር አቅም አለው ማለት ነው። ታትሚንስ እንግዲህ እጅግ ኃይለኛ የሆነም ፍቅር ባፈቀርም ቁጥር የክብደት መጠንም ይጨምራል ማለት ነው። የሆነ ለስለስ ያለ ፍቅርን ባፈቀርም ቁጥርም ግን ለስለስ ያለ ክብደትን እኛ ውስጥ ይፈጥራል ማለት ነው። እንግዲህ ብሩህ እዚህ መጽሐፉ ላይ የሚነግረን ስለ ፍቅር፣ ይሄም ብቻ አይደለም፣ በተለያዩ ፐርስፔክቲቮች ነው ያያቸው ከኦሾም ከተለያዩ ሳቢዎች ላይ ተነስቶ ያቸውና ፍቅር የዩኒቨርስን ህግጋቶች በሙሉ ኔቸር ተፈጥሮ የሚሰራባቸውን ህጎች በሙሉ የሚጥስ የተለየ አይነት ነገር እንደሆነ ነው የሚነግረን ማለት ነው። ብሩህ ምን ይለናል? ገጽ 88 ላይ ከፀሐይ ንዝረት ወይም ደግሞ ዲስተርባንስ የሚያፈተልከው የብርሃን ሞገድ ወይም የብርሃን ፍጥነት የመጨረሻ ደረጃውን የወሰነ ቢሆንም የፍጥነትን የመጨረሻ ደረጃ የወሰነ ቢሆንም የብርሃን ፍጥነት ከልብ ንዝረት የሚመነጨው የፍቅር ሞገድ ግን ልኬት አልተገኘለትም። ይህንን የፍቅር ባህሪ የተገነዘበው ኦሾም እንዲህ ይላል። ስፍራንና ርቀትን፣ ጊዜን የሚደመስስ ክስተት አንድና አንድ ብቻ ነው፤ እሱም ፍቅር ነው ይለናል። በዩኒቨርስ ውስጥ አንድ ቁስ ትክክለኛ መገኛ ቦታ ሶስት አውታሮች ከፍታ ሎንግቲዩድ እና ላቲቲዩድ እንደሆኑ ይገልጻሉ ሲሉ የነበሩ የሂሳብ ሊቆች አንስታይን ከኋላ መጥቶ የጊዜ አውታርን በአራተኛነት ከጨመረ በኋላ ትርጉም እንደማይኖረውም ካስረዳ በኋላ በማንኛውም ክስተትና በቦታና በጊዜ አውታር መገለጽም ግድ ሆነ። ኦሾ ግን ቦታና ጊዜን የሚደመስስ አንድ ክስተት አለ ይለናል። ቦታም ጊዜን አውታርን የማይለካም በሁሉም ስፍራና ጊዜ የሚዘረጋ የግራቪቲን ሕግ የሚደመስስ ክስተትም አለ እሱም ፍቅር ነው። ስፍራን ይለናሉ ሹም ስፍራን፣ እርቀትና ጊዜን የሚደመስስ ክስተት ፍቅር ብቻ ነው። የፍቅር ኬሚስትሪ እስከዛሬ ግንዛቤ አላገኘም። የፊዚክስ ባለሙያዎች የሚጨነቁለት ስለ ስፍራና ጊዜ ነው። በተፈጥሮ ውስጥ ጊዜና ስፍራን የሚያጠፋ አንድ ታላቅ ቁም ነገር አለ። እሱም ፍቅር ነው። ፍቅር ፍጥነቱ ስንትር ስንት ቢሆን ነው ስፍራን ርቀትና ጊዜን የመደምሰስ ኃይልን ያገኘው? በፍቅር ካጠገብህ የሌሉትን ቤተሰቦችን፣ ልጆችን፣ ሚስትህን፣ ፍቅረኛህን፣ ፈጣሪህን ከቅስበት ታገኛቸዋለህ። መቼ በብርሃን ፍጥነት የሚሄድ ባቡር በምንም አይነት ጭረትም ሆነ ስንጣቂን ሳይፈጠር በመስታወት ውስጥ ማለፍ እንደሚችል አንስታይን ይነግሮናል። ምድር ላይ የዚህን ያህል ፍጥነት የሚጓዝ አንድም ነገር እስካሁን አላየንም። ፍቅር ግን ስጋና አጥንትን አልፋችሁ የሰው ልብ ውስጥ ትገባላችሁ። በዚህም የሰው አእምሮ ውስጥ ፈላጭ ቁራጭ የምትሆኑበት ግዛትን ትፈጥራላችሁ። ዌል ይህ እንግዲህ ደስ የሚል ኮንሴፕት ነው። አንስታይን እንግዲህ በብርሃን ፍጥነት አንድ ነገር መጓዝ ከቻለ፣ አንድ ማስ ግዝፈት ያለው ነገር በብርሃን ፍጥነት መጓዝ ከቻለ በግድግዳ ውስጥ ማለፍ እንደሚችል ያስረዳም ማለት ነው። ማንኛውም ነገር በብርሃን ፍጥነት መጓዝ አይችልም ከብርሃን ውጪ። ነገር ግን አንድ ክብደት ያለው ነገር በብርሃን ፍጥነት መጓዝ ከቻለ፣ ባቡር ራሱ በመስታወት ውስጥ መስታወቱን ሳይሰብር ማለፍ ይችላል ነው የሚልን ሶ እስካሁን ድረስ በብርሃን ፍጥነት የሚጓዝ ምንም ነገር አላገኘም። ነገር ግን የፍቅርን ኮንሴፕት ስታዩት ግን በሰው አእምሮ ውስጥ ገብታችሁ ክብደትን እና ግዝፈትን መፍጠር የምችሉበት የተለየ አይነት ኤግዚስተንስ ነው ፍቅር። ለየት ያለ ኃይል ይመስላል አይደለም? የሰውን ስጋ፣ ደም፣ አጥንት ሁሉን ነገር ጥሳችሁ አልፋችሁ ስትፈቀሩ ወይም ሰው ስታፈቅሩ ያፈቀራችሁ ሰው የእናንተን ስጋችሁን ደማችሁን አጥንታችሁን አልፎ ገብቶ እናንተ አእምሮ ውስጥ በሚፈጥረው ኃይል በሚፈጠረው ኃይል ኢንፋክት ባልኳችሁ ባስረዳችሁ መሰረት ግዝፈትን ክብደትን አግኝቶ በምትንቀሳቀሱት ቦታ ሁሉ ተሸክማችሁት እንድትንቀሳቀሱ ያደርጋችኋል ማለት ነው። ሶ ቢዩቲፉል ይዘዊ አይደል? ስታፈቅሩ ወይም ስትፈቀሩ፣ እዛ ሰው እዛ ሰው አእምሮ ውስጥ ግዝፈትን ፈጥራችሁ እየተመላለሳችሁ እንደሆነ መረዳት አለባችሁ። የተለየ ቦታ ላይ የተለያየ ሩቅ ቦታ ላይም ሆናችሁ ስትፋቀሩ በዛ ሰው አእምሮ ውስጥ ክብደትን ፈጥራችሁ ኤግዚስት እያደረጋችሁ እየተንቀሳቀሳችሁ ነው ማለት ነው። ማለትም ያፈቀረ ሰው የራሱን ክብደት ብቻ አይደለም ተሸክሞም የሚዞር ያፈቀረ ሰው የተፈቃሪውንም ክብደት ከራሱ ክብደት ጋር ጀምሮ ተሸክሞ ነው የሚዞረው። ዛት ሚንስ ስታፈቅሩ የራሳችሁን ክብደት ብቻ አይደለም የምትሸከሙት ይዛችሁ የምትገኙት የተፈቃሪውም ክብደት እናንተ ውስጥ ክብደትን አግኝቶ ይቀመጣል እንደማለት ማለት ነው። እጅግ እጅግ ትንሽ በሆነ ሌቭል ነው እጅግ ላይክ በትሪሊዮን ደረጃ ትንሽ ላይክ በሆነ ሌቭልም ቢሆንም ግን ስቲል በአንስታይን ካልኩሌሽን መሰረት ማንኛውም ኃይል ማስን ያገኛል፣ ክብደትን ያገኛል። ኢነርጂ ሃዝ ማስ በሚለው ማለት ነው። ይቀጥልና ብሩህ ፕሌቶን ያነሳና ፕሌቶ ይላል የመሆን ዓለም ወይም ዎርልድ ኦፍ ቢንግ ብሎ የሚገልጸውን የመሆን ዓለም በቦታና በጊዜ አውታር የማይወሰን በዓለም ላይ ያሉ ነገሮች ሁሉ በፍጹማዊነት ደረጃም የሚገኙበት ዓለም ነው፣ ፍቅርንም ጨምሮም በመሆኑም ፍቅር ፍጹማዊነት ደረጃን ተላብሶ ከቦታና ጊዜ አውታር ውጪ ባለ ዓለም ውስጥ በነባራዊነት ይኖራል። ፍጹማዊ ፍቅር ስጋችን ሊሸከሙ አይችልም ያልነውም ለዚህ ነው። እኔነት የተጫነበት ስጋችን ፍጹማዊ ፍቅርን ለመሸከም አቅም የለውም። ፍጹማዊ ፍቅርን ለመሸከም የተለየ አካል ያስፈልጋል። ለቦታ ለጊዜና አውታር ሕግ የማይገዛ የተለየ አካልና ባህሪም። አለበለዚያ ፍጹማዊ ፍቅር አስለቅሶ ያሳልቀናል። ፍጹማዊ ፍቅር የደግነትና የርኅራሄ ሰው ሰለባዎች ያደርገናል። እናም አቅማችን ታይቶ ከፍጹማዊነት ፍቅር ተጨልፎ የተሰጠን ጭላፊዋን ብትሆንም ግን ምጡቅና ሀያል ከህግም በላይ ያደረገችን ነገር ናት ፍቅር ይለናል። እዚህ ጋር ፍጹማዊ ፍቅር ሲል ምን ማለቱ እንደሆነ ብሩህ ለማንሳት ያክል መጀመሪያ ላይ ትንሽ ያወራው እሳቤ ነበረ። ስለ ፍጹማዊ ፍቅር ምን ይላል ፍቅርን እንደ የሶፍትዌር ፕሮግራም አእምሯችን ላይ የሚጫን ነገር ቢሆን ይለናል ብሎ የፍቅር ኃይል እጅግ ሀያል የሆነ ኃይል ነው። እኛ የምናፈቅረው ፍቅር እጅግ በጣም የተገደበ የተወሰነ፣ እንደው ቢተነተን ብንፈላሰፍበት እንኳን ከተለያዩ ነገሮች አንጻር እንደው ቆጥበን ገድበን ምን ብለን ነው የምናፈቅረው። ስናፈቅር አይደለም እንደዚህ ነው እንደዚህ ነው እንደዚህ ነው። ፍጹማዊ ፍቅር ያለምንም ገደብ የማፍቀር አቅም ነው ማለትም ያለምንም ምክንያት የማፍቀር አቅምን ላይ መድረስ መቻል ማለት ነው። ዓለም ላይ እንግዲህ በጣም ጥቂት ሰዎች ናቸው ፍጹማዊ ፍቅርን እንደው ለማፍቀር የሞከሩት ነው የሚለው ብሩህ አለም ነው ማለት ነው። ማንም ፍጹማዊ ፍቅርን ያፈቀረ ሰው የለም። ፍጹማዊ ፍቅር እንደ ሶፍትዌር ፕሮግራም አእምሯችን ውስጥ የሚጫን ነገር ቢሆን ኖሮ እንደ ውሃ ቀልጠን እናልቃለን። ምክንያቱም በጊዜና አውታር የተገደበው ይሄ ማንነታችን ፍጹማዊ ፍቅርን የመሸከም አቅም የለውም እንቀልጠን እናልቃለን፣ ያጠፋናል ነው የሚለው ፍጽሞ የፍቅርን የመሸከም አቅም የለውም፣ ኤግዚስተንሳችን ማለት ነው። የፍቅር ኃይል ከባድ ከመሆኑ የተነሳ፣ ይህም ማለት ምን ማለት ነው? ምን አይነት ማፍቀር መሰላችሁ? ማንኛውንም ሰው የምታቁትንም የማታቁትንም ሰው እኩል የማፍቀር አቅም ላይ መድረስ መቻል ማለት ነው። ይህ እንግዲህ እጅግ አስቸጋሪ ነገር ነው። ከምንም አይነት ጥላቻ በጸዳ መልኩ ለእናታችሁ ያላችሁን ፍቅር ለማንኛውም መንገደኛ እንዲኖራችሁ የማድረግ አቅም ላይ መድረስ መቻል ማለት ነው። ያልተገደበ ፍቅራችሁ ለሁሉም ሰው መሆን የሚችልበት ደረጃ ላይ መድረስ፣ ለሁሉም ነገር መሆን የሚችልበት ደረጃ ላይ ማድረስ መቻል ማለት ነው። እንግዲህ ፍጹማዊ ፍቅር የሚባለውን ነገር ብሩ አለም እንግዲህ እዚህ ላይ እንደሚለን ፍጹማዊ ፍቅርን ያፈቀሩ ሰዎች ዓለም ላይ ጥቂት ናቸው። ከእነሱም ውስጥ ለምሳሌ ሙሉ ለሙሉ አሁን እንዳልኳችሁ ባይሆንም ግን ፍጹማዊ ፍቅርን ካፈቀሩ ሰዎች ውስጥ አንዱ ኢየሱስ ክርስቶስ ነው ይለናል። ክርስቶስ ፍጹማዊ ፍቅርን ካፈቀሩ አንዱ ነው የሚል እሳቤን ያነሳት ማለት ነው። በዛ ልክ እንግዲህ ከምንም አይነት ጥላቻ በጸዳ መልኩ የማፍቀር ደረጃ ላይ የመድረስ አቅምን መጎናጸፍ ማለት ነው ፍጹማዊ ፍቅር። እና እኛ የምናፈቅራቸው ፍቅሮች እነዚህ እጅግ ትንሽ፣ በትንሽነታቸው ትንሽ ናቸው። ፍጹማዊ ፍቅር ላይ መድረስ በጣም አስቸጋሪ የሆነ ነገር ቢሆንም ግን ሁላችንም ልንሞክረው የሚገባ በሕይወት ዘመናችን ሞክረው የሚገባ ነገር ነው። ይህ መጽሐፍ ቆይቷል፣ ከሰባት ዓመት በፊት ምናምን ያነበብኩትና ይ ከተረዳሁ ጀምሮ ለመለማመድ የምሞክረው ነገር ነው። ፍጹማዊ ፍቅር ማለት ነው። የሚቻል ከሆነ ኤክስፒሪንስ ቢደረግ ደስ የሚል ነገር ነው አይደለ? አስቸጋሪ ቢሆንም ሶ ኤክስፒሪንስ ለማድረግ ሞክሩት ፍጹማዊ ፍቅር እና በዚህ መልኩ ፍጹማዊ ፍቅር እኛ ኤግዚስተንስ ውስጥ ኤግዚስት ማድረግ አይችልም ይለንና፣ ብሩህ ወደ መጨረሻው እየደረስን ስለሆነች ፓርቷን በደንብ ተረዱልኝ። ይሄ ፍጹማዊ ፍቅር በጊዜና አውታር የተገደበው ይሄ ማንነታችን ላይ ኤግዚስት ማድረግ አይችልም ይለንና፣ እናም ይለናል ብሩህ። እናም ሰው በስሜት ሕዋሳችን የተገለጠውን አይነት አይደለም፣ ከዛ ፍጹም የተለየ ነው ሰው ይላል ፕሌቶ። ሰው በህዋሳት አማካኝነት የምናየው በቁመት በመልክና በሁኔታ የተለያዩ ግለሰቦች ብቻ ማለት አይደለም። ሰው አማራ፣ ትግሬ፣ ኦሮሞ፣ ክርስቲያን፣ ሙስሊም፣ ጥቁር፣ ነጭ፣ ረጅም፣ አጭር፣ ቀጭን፣ ወፍራም፣ ወንድ፣ ሴት አይደለም። ሰው እከሌ ሳይሆን ሁለንተናዊ የሆነ ሊዳሰስ የማይችል ግለሰቦች ከሚያሳዩት ተለዋዋጭ ግላዊ ጠባይ የተለየ የሰውን ዘላለማዊ ህልውና በሚገልጽ መለኮታዊ ፍጹማዊ ዓለም ውስጥ የሚመደብ ነባራዊ ሐሳብ ነው። ነባራዊ ሐሳብ ምንድን ነው? ነፍስ ሕያው ህልውና ይለናል ማለት ነው። ማለትም ፍጹም ፍቅርን ፍጹም ፍቅር፣ ይሄ ሕያው ህልውና የሆነ ነባራዊ ሐሳብ የሚለው ነፍስ ላይ ነው ኤግዚስት ማድረግ የሚችለው እንጂ ስጋ ላይ ኤግዚስት ማድረግ አይችልም። ስጋችን መቋቋም አይችለውም ነው የሚለው። እንግዲህ ትንሽ ጠለቅ ያለ ፍልስፍና ቢሆንም ደስ ይላል። ይሄ ፍጹም ፍቅር ነባራዊ ህልውና በሆነው ነፍስ ላይ ነው ኤግዚስት ማድረግ የሚችለው እንጂ ስጋ ላይ ኤግዚስት ማድረግ አይችልም። ነባራዊ ሐሳብ ደግሞ ምንድን ነው? ነፍስ ያው ህልውና ይለንና ደህና ሁኑ ይለናል ማለት ነው። ብሩክ እኔም በዚህ ላብቃ። ደህና ሁኑ።